ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናላችን ተከታታዮች በእያላችሁበት ሰላማችሁ ብዛት እያልኩ እንደተለመደው ተወዳጁን ድራማ መንታ መንገድ ይዤላችሁ መጥቻለሁ እንድትከታተሉኝ በአክብሮ ትጋብዛለሁ መልካም ቆይታ ሲቪላይ ኃይለኛ ነገር ከተናገረች በኋላ ቤተሰቡም ከተረበሸ በኋላ ሄክመት ተናዳ ወደ ሲቪላይ ጋር ትደርሳለች። ሲቪላይ ፈገግ ብላ ትመለከታለች። ዛሬ እንኳን ዝግይተሻል፣ ቶሎ አልመጣሽም። ይገርምሻል፣ እዛው ጠረጴዛ ላይ እያለው ትመችኛለሽ ራሱ ብዬ ፈርቼሽ ነበረ ነበር። ይኸውልሽ አሁን የምትናገሪውን ነገር ታቆሚያለሽ። ሲቪላይ፣ እንዴት ብደፍሪ ነው አንቺ? ሁሉም ቤተሰብ በተሰበሰበበት ከጠረጴዛ ላይ ተነስተሽ እንደዛ ተናግረሽ እየተመናቀርሽ ሄድሽው። ከዚህ በተጨማሪ ፍቺ ምናምን እያልሽ ያወራሽ ውስጥ ነገር ምንድን ነው? እሱ ምን ማለት ነው? ሲቪላይ ትናገራለች። በእሱ ጉዳይ ተስማምታ እኔ ኔቃ ይወርዳል እንፋታለን እንደዛ የሚባል ነገር የለም። ሲቪላይ እሱን ታገቢዋለሽ፣ ቻንን ታገቢያለሽ፣ ከዛ በኋላ ትኖሪያለሽ። በፍጹም ልትፈጪዋቼም ከዚህ በኋላ። ይኸውልሽ ሕክመት ተመልከች፣ እውነቱን እንድትናገሪ ያለውን ሚስጥር ትክክለኛውን ነገር እንድትነግሪኝ የመጨረሻ እድል እየሰጠሁሽ ነው። ንገሪኝ ከእኔና ከእሱ ጋር ብቻ የምትጠቀሚው ነገር ምንድን ነው እሱ? እኔና ቻን ብንገባ የምታገኘው ነገር ምንድን ነው? ይኸውልሽ ሲቪላይ ይበቃሻል። ሲቪላይ ብለሽ አትጥሪኝ። መጀመሪያ እኮ አስታውሳለሁ በኔና በእሱ ጋብቻ መካከል ደስተኛ አልነበርሽ። አሁን ደግሞ እንለያይ ብዬ ሳቀርብ ተናደድሽ። ለምንድን ነው እንደዚህ የሆነው ጸባይሽ የተቀየረው? ንገሪኝ። በኔና በቻን ጋብቻ መካከል የምታገኘው ጥቅም ምንድን ነው? በግልጽ ተናገሪ። ይኸውልሽ እኔ ምንም ጥቅም አላገኝም። ይህን ነገር ነግርሻለሁ ከዚህ ቀደም። አሁን ግን ማስጠነቀቅሽ፣ ታገቢዋለሽ። መለያየት የሚባል ነገር አይኖርም። ገባሽ? ተጋባላችሁ ነው የምልሽ። ባላገባው ምን ታበጃለሽ? ኖህን ልትገይው ነው? ይኸውልሽ፣ ለማንኛውም የምታገኝው ከሆነ አፈላልጊው። ኖህን መግደልም ከፈለግሽ ኖህን ከዚህ በኋላ እኔን ልታስፈራሪኝ አችም። አፈላልግሽ አግኝተሽ መግደል ትችያለሽ። አንቺም ማትረቢ ልጅ፣ አሁንም ስለሱ እያሰብሽ ነው ያለሽው? እያለች እጇን ትይዛታለች። ልቀቂኝ! እጄን፣ እጄን ልቀቂኝ! አዎ እኔ እያሰብኩ ያለው ስለ ኖህ ብቻ ነው። ለመጨረሻ ጊዜ ነው የምነግርሽ፣ እኔ ማፈቅረው ኖህን ብቻ ነው። ገባሽ? እወደዋለሁ፣ አፈቅረዋለሁ እያልኩሽ ነው። አሁን እስተረዳሽ። እሺ ምን ታመጫለሽ? አሁን ምን ልታደርጊ ነው? ንገርኝ እስኪ። እወደዋለሁ በቃ። በሌላ በኩል ኖህ ሜሊክና ታክሲን ቁርሳቸውን እየበሉ ባለበት በጠዋት ህክመትም ትደውላለች። ስልኩን አንስቶ ታክሲንም ይናገራል። ሄሎ፣ ህክመት፣ ታክሲን እንዴት ነህ? ሰላም አድርጎ ደህና አድር ያለው ሰላም ነኝ ይመስገነው። አንቺ እንዴት ነሽ? እያለ በሚያናግራት ሰዓት ሜሊክና ኖህ እየተያዩ ግራ ይጋባሉ። ህክመት ትናገራለች። ደህና ነኝ እኔም፣ ይገርምሃል፣ አሁን እኮ አስታውሽ። በመጨረሻም ድምፅህን መስማት ፈልጌ ነበረ፣ ለዛ ነው የደወልኩልህ። በጣም ጥሩ አድርገሻል። በጣም ጥሩ። ይገርምሃል፣ ትደውልልኛለህ ብዬ እየጠበቅኩ ነበረ። እንዳስታወስ እንዳስታወስቀኝ ለማወቅ ፈልጌ። ብትደውልልኝ ቀድሞ ኖሮ በጣም ደስ ይለኝ ነበር። ይገርማል። ልክ ነው ልክ ነው። ህክመትህ፣ መደወል አልቻልኩም። ይገርምሻል፣ ትንሽ ስራ በዝቶብኝ ነበረ። አንዴ እዚያ እንደዚህ ስል ነው ሙሎ ይገርምሻል ራሴን ራሱ ማስታወቅ እየተውኩ መጥቻለሁ ነው የምልሽ እታክሴን። አንዳንድ ጊዜ እንደዚህ ያጋጠማል ራስን መርሳት ሊኖር ይችላል። ነገር ግን እኔም ባረሳይ መልካም ነው ብላ ስትናገር ነው ፈገግ ይላል። ከዚህ በተጨማሪ ራት ጋብዝሻለሁ ያልከውን ነገርን ባረሳው መልካም ነው። መቼም ቃል ገብተልኛል አይደለም እንዴ? ራትን ያልሽው ጥሩ ነው። በእርግጥ ልክ ነው ልክ ነው። ለማንኛውም እደውልልሻለሁ ሄክመት ነገሮችን አመቻችቼ ቃል ትገባልኛለህ? አዎ ቃል ገባሁልሽ፣ ቃል ገባሁ። በጣም ጥሩ በቃ እጠብቃለሁ። እንገናኛለን እሺ? ስልኩ ከተዘጋ በኋላ ሄክመት ብቻዋን ታወራል። ትናገራለች። ለምንድን ነው ግን እንደ ወጣት ሴት የሚያደርገኝ በሌላ በኩል ነው? ይናገራል። ወንድሜ ታሴን ይቺ ሴትዮ በእርግጠኝነት የሆነ ነገር ፈልጋ ነው አንተም መቅረብ የፈለገችው። ሜልክም ትናገራለች። አዎ ልክ ነው፣ የሆነ ነገር ፈልጋለች ማለት ነው። ለማንኛውም ልጆች አትጨነቁ እናንተ። እኔ ሁሉን ነገር መስመር አበጅለታለሁ። ወንድሜው ለግራ መጋባት የለብህም። በቃ ከሷ ጋር ምንም አይነት ነገር እንደሌለ ንገራት። ልኳን ንገራት። ከዛ በኋላ ምን አጨናነቀ፣ በመጨረሻ መሸሹ አይቀርም። እሷ ይገርማል። ኖህ በቀል እንደዚህ ቀላል አይደለም። ገባ ቀዝቀዝ ማለት አለበት። ሁሉም ነገር ጊዜ አለው። ይገርማቸዋል። እጅ እጄ ውስጥ ትልቅ የሆነ ቦምብ አለ። አንድ ቀን ሰዓቱ ሲደርሳ አፈነደዋለሁ። ወንድሜ ታሴን ምን እያወራ ነው ያለው? ስለምን ቦምብ ነው እያለች ሜሊክ ግራ ትጋባለች። ሜሊክ አትጨነቂ፣ ቦምቡ በሚፈነዳበት ሰዓት የዛን ጊዜ ምን እንደሆነ ታቂዋለሽ ይገርምሻል። ያ ቦምብ ግን ቀላል ቦምብ እንዳይመስልሽ፣ ያ ቦምብ በሚፈነዳ ሰዓት ከተማውን ሁሉ ያጥለቀልቃል። ወንድሜ ታክሲን እያለ ኖህ ግራ ይጋባል። ለምን ግራ ታጋባናለህ? ለምን አንነግረንም? እኛ እኮ እህትና ወንድሞች ነን አደለም እንዴ? ይኸውልህ ኖህ፣ ሁሉም ነገር ጊዜ አለው ብያሃለሁ። መረጋጋት፣ ትዕግስት ደግሞ የበቀል አንዱ አካል ነው። ብዙ ማውራት አያስፈልግም። ሁሉም ጊዜ አለው። ሁለታችሁም ታያላችሁ። ያንን ደግሞ በሌላ በኩል የሱምሩ እናት ኒያት በመጨረሻም ተስፋውን ቆርጣ እየተናደደችም እየተራመደች ሳሚት ወደ እሱ ቤት ትደርሳለች። በሩ እንደተከፈተ ቢኒያም ሲመለከታት እየደነገጠ በሩ ላይ ይጋረጣል። አድርግ አንተ፣ ወደ ውስጥ መግባት ፈልጋለሁ። ይህም እንዴት ይሆናል? እኛ እኮ ሰራተኞች ነን ወይዘር ኒያት። እባካችሁ ዞር በሉ ልኝ ብያለሁ። እኛ ምን እናድርግ፣ ታዘን እኮ ነው። ቢኒያም፣ ዞርበል በል ብያለሁ፣ አንተ ልጅ። አንቺም ዞር በይ ወይዘሪት ። ኧረ እባክሽ ወደ ውስጥ ከገባሽ በኋላ ህክመትም ከፍለፊት ለፊት እየበረረች ትደርሳለች። ምን ልታረጊ መጣሽ? አንቺ ደግሞ ተባረሸለ፣ እንደ ምን ልትሰሪ ገባሽ? እየተራመደች እሷን ጥላ ልትሄድ ስትል ህክመት ከፍት ለፊት ትቆማለች። ምን ልታረጊ መጣሽ እያልኩሽ ነው፣ መልሽልኝ። ህክመት፣ እኔ ከአንቺ ጋር የማውራው ነገር የለኝም። ገባሽ ከእኔ ጋር ሲጀመር የምታውሪው ነገር

ለምንድን ነው እሱን ያንቺን የማናግርሽ? ማናገርሽ ህክመት ባታስገድጅኝ፣ መልካም ነው። አለበለዚያ መጥፎ ነገር ይፈጠርብሻል። ህክመት ተረጋጊ፣ ትግስቴን አትፈታተኙ። ዞር በይልኝ። አሁን ከመንገድ ላይ ምን ታመጫለሽ አንቺ አሮጌት? ንገርኝ እስኪ ማነኝ እያልሽ ነው ያለሽው? ከዚህ ቤት እኮ ተሽቀንጥረሽ ተወርውረሻል። አደለም እንዴ? ማነኝ እያልሽ ነው? እንደ ድሮ መፈራሽ መስሎች ነው ወይ? አንቺ እኮ በወንድሜ ገንዘብ ጦረተኛ ሆነሽ ስትኖር የነበርሽ ሴት ነሽ። ምን ፈልገሽ መጣሽ አሁን? አስወግዶሻል። አደለም እንዴ? ልጅሽን ይዘሽ ቀጥ ተብለሻል ከዚህ ቤት። ከዚህ በኋላ ለአንቺ የሚሆን ነገር የለም። እዚህ ምን ልትሰሪ ነው የገባሽው? ንገሪኝ እንዴ። ትንሽ ክብር የሚባል እንኳን የለሽም ወይ ድጋሚ ለመዋርን ነው ወይ የመጣሹ? ምን ልትሰሪ መጣሽ እያልኩሽ ነው። ህክመት ነግርሽ ነበር እኮ እኔ ከአንቺ ጋር የማወራው ነገር የለኝም። እኔ እዚህ የመጣሁት ከኢስማ ጋር ላወራ ነው። ከኢስማ ጋር መቼም አታወሪም። ማውራት የምፈልጊውን ነገር ከኔ ጋር ብቻ ነው የምታወሪው። በፍጹም ወደ ውስጥ እንድትገቢ አላደርግሽም። እየጮችም ኔ አትጠራለች። ኢስማ ቢንያም ይናገራል። ኢስማ እኮ ቢዚ ነች። ህክመት እየጮ ትናገራለች። ምንም አይነት ምላሽ አትስጣት አንተ። ይሄ ብቻ እኮ አይደለም። የለችም እኮ ኢስማ እያለ ቢንያም ይናገራል። በቤት ውስጥ የለችም። እባክሽ ወይዘሪኔ አደ ቤቱን እየበጠበጥሽ ነው ያለሽ። ወየጮሽ ለእኛም ለስራችን አዳጋጅ ነው እባክሽ፣ ከዚህ ቤት ውጪ እጅን ዞር አድርጋን። ተከጀ ላይ ከሃዲ ነህ፣ ቤንያም በእውነት ከሃዲ። ልክ እንደዚህ ነው አየህ፣ ልክ እንዳንተ ነው ከሃዲ የማትረባ። ሕክመት በድጋሚ ተናዳ ትናገራለች። አሁን ከዚህ ቤት ትወጫለሽ፣ በውድ ሳይሆን በግድ ቤንያም እጇን እየጎተት ካስወጣልኝ ወጣልኝ እችን አሮጌት አለበለዚያ ይኸውልህ ትባረራለህ ከሥራህ። ወይዘሪ ኒያት እባክሽ አታስገድጅ፣ እያለ እጇን ሲይዛት እየመነጨቀች፣ ልቀቅ ብያለሁ እጄን፣ እናንተ ዞር በልል ብያለሁ። ይገርምሻል ሂክመት፣ እኔ አውቃለሁ፣ መንገዱንም አውቀዋለሁ ወዴት እንደሚወስደኝ ከአንቺ የተሻለ። ወጭልኝ ብቻ ከዚህ ቤት ውጭ ብቻ። ወደ በሩ ጋር እንደደረሰ ይዞር ብላ ሂክመትን እየተመለከተች ኒያት በእውነት ህክመት በጣም እኮ ጅላ ጀልነሽ። እንደ ወጣችላቸውን በሩን ጥርቅም አድርገው ይዘጋሉ። ከላይኛው ክፍል እየወረደች እየተንደረደረች አርካም ትናገራለች፣ የአያቴን ድምፅ ነበር የሰማሁት። ቢንያም ይናገራል፣ የምን አያት ድምፅ ነው? እነሱ እኮ ተባረዋል። የሰማሽ መስሎች ነው እንጂ፣ በፍጹም አያትሽ አልመጣችም። ነገር ግን የእሷን ድምፅ የሰማው መስሎ የነበር። አሁን የኔ ውድ እንዴት ይሆናል ብለሽ ነው? እነሱ እኮ ተባረዋል። ከዚህ በተጨማሪ እኔ ያከስትሽ እሷ እዚህ ቤት ውስጥ እንድትገባ መፈቅድላት ይመስልሻል? በፍጹም መቼም አትመጣም። አሁን ይጅና ረፍበኝና ቡና ጠጭ የኔ ልጅ። በሌላ በኩል ስለ ስራ ለማውራት እንዲሁም ደግሞ እነ ቻን ያለባቸውን ብድር እንዴት ማድረግ እንዳለባቸው ተጨንቀው በመጨረሻም ከታክሲን ጋር ተቀጣጥረው ይገናኛሉ። አባትና ልጅ ወንድሜ ታክሲን እያለ ቻን ምጁን ይዘረጋል። ቻን እንዴት ነህ እባክህ እንኳን ደህና መጣችሁ። በእውነት ታሲን እንኳን ደህና መጣ። አመሰግናለሁ፣ አመሰግናለሁ። ጓደኛዬ እንዴት ናችሁ እባካችሁ? ደህና ነን፣ ምንም አንልም እባክህ። በእውነት ደህና ነን፣ ደህና ነን። አመሰግናለሁ ወንድሜ ታሲን። አረፍ ብለን እናውራ፣ አረፍ እንበል። ሻይ ቡና በኋላ እንጠጣለን። በእውነት ወደዚህ የመጣሁት በመጀመሪያ ሐዘኔን ልገልጽ ነው ለእናንተ። ቻንና አባቱ ግራ ይጋባሉ። የምን ሐዘን ነው ወንድሜ ታሲ? ጃኔ አባትህ እኮ ካንሰር አለበት በመጨረሻም ተረጋግቷል። አይደለም እንዴ? መድኃኒቱንም እየወሰደ ነው። አሁን እኮ ነው ነው የማውቀው፣ እስከዛሬ ድረስ አላውቅም ነበር። በእውነት ፈጣሪ ማረህ። በእውነት አጋጣሚ ነው ይሄን ነገር ያወቅሁት። ይገርማቸዋል። አንካራ ውስጥ አንድ ጥሩ ጓደኛ አለኝ፣ እሱም ልክ እንደዚሁ ታማሚ ነው። እናም አንዳንድ መረጃ ሳሜት፣ ስለአንተ በአጋጣሚ እንደዚሁ እየሰማው እያወቁ ነበረ። እነሱ እንዳሉት ከሆነ ከዛ ከካንሰር በሽታ አገግመሃል። ከሁለት ዓመት በፊት ልዘው ያንን ካንሰር ተዋግተ አሸንፈዋል እያለ አዳዲስ መረጃዎች ስለአባቱ ታሲን ሲናገር፣ ቻንም ግራ ይገባዋል። አዎ ነጻ ሆነ አሁን ከካንሰር። በመጨረሻም በህክምናን እንዳቋረጥቅ ነገሩኝ። ፈጣሪ በእውነት ይመስገን፣ ይመስገን። ሳሜት ይህን ነገር ሲሰማ ቻን አዲስ ስለሆነበት ዞር እያለ አባቱን ይመለከተዋል። አባቱ ግራ ገብቶታል። ጭራሹንም ደግሞ ይባስ ብሎ ከዚህ ቀደም የታመመ ራሱ አይመስልም ነው ያሉት። እንግዲህ ሰውነትህ በሙሉ አገግሟል ሳሜት፣ ፈጣሪ ይመስገን በእውነት በጣም ደስ ብሎኛል። ሳሜት ሁሉም ነገር እንኳን አለፈልህ፣ እንኳን ጤነኛ ሆንክ፣ አመሰግናለሁ አመሰግናለሁ ታሲ እያለ ግራ ይጋባል። በሌላ በኩል ኒያ ውጪ እሱቅ ባለ ስልክ ለኢስማ ትደውልላታለች። ኢስማም ስልኩን አንስታ ሰላምታ ከተለዋወጡ በኋላ ኒያ ትናገራለች። ለሲቪላይ እየደወልኩ ነበረ ልጄ ነገር ግን በፍጹም አታነሳም። ክፍሉ አይደለችም። እንዲ ያለችው ስማ ነገሪኝ እስኪ፣ ልክ ነው ሲቪላይ ቤት አይደለችም? ምን ነው በሰላም ነው? የተፈጠረ ነገር አለ? አረ፣ በፍጹም ምንም፣ ብዙ የተፈጠረ ነገር የለም። ራሴው አገኛታለሁ። በቃ ችግር የለውም። ልጄ የሆነ ነገር ልጠይቅ ብቻ ነው አመሰግናለሁ። የኔ ልጅ መልካም። በቃ መልካም ቀን ይሆንልሽ። በሌላ በኩል አሁንም ታክሲን ሚስጥሩን እያወጣ ነው። እናም ወንድሜ ሳሚት፣ ነገር ግን ከዚህ በሽታ ማገግምህን መዳንህን ለማንም ላለማናገር ቃል ገብተህ ነበር አሉ። ሚስጥር አድርገው ነበር አሉ። ለማንም ላትናገር አይደለም እንዴ? እያለ ሲናገር እየተሸማቀቀ ሳሚትም ልጁ ቻንን ይመለከታል። ቻንም ግራ ይጋባል። እኔማ እንደዚህ ብለው የህክምና ባለሙያዎቹ ሲናገሩ ስሰማ በእውነት እንደዚህ አያደርግም ሳሚት ብዬ ነበረ። እንዴት ይሆናል ሰው ዳንቁ ብሎ ቢናገር ምን ችግር አለ ምን ችግር አለው? በተለይ ደግሞ ለልጆች ቢነገር ለሚቀርባቸው ሰው ቢናገር ምን ችግር ይኖረዋል ብዬ እየተከራከርኩ ነበር። ሳሚት ጓደኛዬ ልክ አይደለሁም እንዴ? ሳሚት ጃን ሰማይና ምድሩ እየዞረበት ጃን፣ ግራ ተጋብቷል። ልክ ነው ታሴን፣ ወንድሜ ልክ ነው የተናገርከው። ሁለቱን እርስ በእርስ እያፋጠጠ ታሲን እያጮለቅም ይመለከታል፣ ዞር እያለ ወደ አባቱ ቻንም እየተናደደ ጥርሱን ነክሶ ይናገራል። እንዴት አባት ለልጁና እንዲሁም ደግሞ ለሚወዳቸው ሰው አይናገርም? አዎ ወንድሜ ታሲን፣ በእርግጠኝነት ያለ መግባባት ጉዳይ ነው የሚሆነው እንጂ ይሄ ሚስጥር እኳ አይደለም። አባታችን ይነግረናል ሁሉን ነገር። ልክ ነው፣ ልክ ነው። ቻን ልክ ነህ። እኔም እንደዛን የጠረጠርኩት። ሰው ዳንኩ ብሎ አይን ነገርብኝ መቼም አይልም። ዋናው ነገር እንኳን ደሳለ ሳሚት፣ ካንሰርን ማሸነፍህ በጣም ጥሩ ነገር ነው። እንኳን ደሳለ መዳን ነው ዋናው ነገር። በሌላ በኩል አሁንም ቢሆን ኒያት ሲቪላይን እያፈላለገች ባለበት ወደ አንድ የገበያ ማዕከል እየተራመደች ሲቪላይ ስትሄድ ኒያት ትመለከታለች፣ እሷንም ትከተላለች። አንዳንድ ነገሮችንም ለመግዛት ሲቪላይ እየመረጠች ነው። መርጣ ከጨረሰች በኋላ ሲቪላይ ወደ መኪናዋ ልትገባ ስትል ሲቪላይ እያለችም ምን ያህል አትጠራታለች። ዞር ብላ ተመልክታ፣ አክስቴ እንዴት ነሽ? ልጄ፣ ደህና ነኝ ደህና ነኝ። አንቺስ እንዴት ነሽ? እኔም ደህና ነኝ ልጄ፣ የገርምሽ አልደውዬልሽ ነበር ዛሬ፣ ነገር ግን ላገኝሽ አልቻልኩም። የሆነ ነገር ላወራሽ እፈልጋለሁ ሲቪ ላይ በእርግጥ የምነግርሽ ነገር ለአንቺ ሰላም የሚሰጥ ነገር አይሆንም፣ ነገር ግን ይሄን ነገር ማወቅ አለብሽ። አዎ የግድ ማወቅ አለብሽ ሲቪ ላይ ታውቂያለሽ፣ የማደጎ ልጅ መሆንሽን ታውቂያለሽ፣ ይህን ነገር ታውቂያለሽ ብላ ስትናገር፣ ሲቪ ላይ የምትይዝ የምትጨብጠውን ታታለች። ምን እያልሽን ያለሽ ሸዋክስቴ? እያልኩሽ ያለሁት ሄክመት፣ የአንቺ እናት አይደለችም። አንቺ የማደጎ ልጅ ነሽ። ሄክመትና ባለቤቷ አንቺ ህፃን ሆነሽ በማደጎነት አምጥተውሽ ነው እያሳደጉሽ። በልጅነትሽ ይህን ነገር ከሰማች በኋላ ወደኋላ በሐሳብ በሀሳብ ተመልሳ ሂክመት ያደረገቻትን ነገር በሙሉ ለገንዘብ ብላ እንደሸጠቻት፣ ከማፈልገው ሰው ጋር እንዳጋባቻት፣ የተፈጠረውን ነገር ሁሉ ከቻን ጋር ያለውን ነገር በሙሉ እያስታወሰች የምትይዝ ምጨብጠውን ታጣለች። እያስመሰለች እንደነበረ ልሞት ነው እያለች እንዳሳየቻትና ሁሉም ነገር ውሸት እንደሆነ ሂክመት ያደረገችው ነገር በሙሉ ይገለጽላታል። ከቻን ጋር የተጋቡትም ለገንዘብና ገንዘብ ብቻ መሆኑ ይገለጽላታል። አይኖቿ ፍጥጥ እያሉ ኒሃትን ትመለከታለች። ይህኔ ልጅ ሲቪ ላይ በዚህ ነገር አትበሳጭ፣ በፍጹም እንዳትበሳጭ። እንደውም ልንገርሽ ሲቪ ላይ በጣም ደስተኛ መሆን ያለብሽ። አዎ ደስተኛ መሆን አለብሽ። እንደ ህክመት አይነት እናስለሌለሽ ደስተኛ መሆን አለብሽ። በእውነት ልሻለሁ ልጄ። በህይወት ዘመኔ እንደሱ አይነት ሰይጣን የሆነች ሴት አይቼ አላውቅም። በጣም አስቸጋሪ መጥፎ ሴት ነች። እሷ እናትሽ ስላልሆነች ደስተኛ መሆን አለብሽ ልጄ። በእውነት እያሰቃየችሽ ነበረ፣ ብዙ ጊዜ እኔ ታዘብ ነበር። መጫወቻ ነበር ያደረገችሽ ልጄ። በፍጹም እናት እንደዛ አታረግም። አየሽ፣ እናት ልጇን እንደዛ አታረግም። ለዛ ነው ስላልወለደችሽ ነው እንደዚህ ያደረገችሽ። ይህን ተናግራ ዞር ብላ ከተራመደች በኋላ በድጋሜ ሲቪላይን ዞር ብላ ታያለች። ከዚህ በተጨማሪ ልጄ የሆነ የምነግርሽ ነገር ነበር። ያንቺና የቻንጋ ብቻ ለገንዘብ ተብሎ ብቻ ነበረ፣ ለገንዘብ ብቻ ነበር። በተለይም ደግሞ ያንቺ አባት በጣም ሀብታም ነበረ። አዎ፣ አባትሽ በጣም ሀብታም ነው። ለዛ ነው ከቻን ጋር ያጋቡሽ፣ ሀብትና ንብረቱን ፈልገው ነው ያጋቡሽ። አዎ ለአባትሽ ገንዘብ ተብሎ ነበረ ጋብቻው። እኔ አንቺም ቢሆን ሲቪላይ ሁሉ አምስት ሳንቲም ለእነዚህ የማይረቡ ሰይጣኖች አልሰጥም አምስት ሳንቲም አልሰጣቸውም ነበረ ገባሽ በእርግጥ እኔ አያገባኝም ሲቪላይ ይሄ ጉዳይ የአንቺ ጉዳይ ነው ከዚህ በኋላ እኔ ግን እስካየሁሽ ድረስ እዛ ቤት እስከነበርኩ ድረስ በጣም ጥሩ ልብ ነበረሽ ሲቪላይ ለዛ ነው ይሄ ሚስጥር የነገርኩሽ በጣም ጥሩ ልጅ ነበርሽ ነገር ግን አንቺን ልክ እንደ መጥፎ ነበር እዛ ቤት ውስጥ ያሉ ሰዎች ሁሉም የሚመለከቱሽ ለማንኛውም ይሄ ሁሉ ችግር የደረሰብሽ ያ ሁሉ ነገር የተደረገው ለአባትሽ ንብረት ሲባል ነው ይህን ነገር ወቂ ከዚህ በኋላ ራስሽን ጠብቂ፣ ልጅ እወቂበት። ከዚህ የበለጠ እኔ ማቆም አልፈልግም እዚህ ቦታ ላይ አንቺ። ለማንኛውም መገናኘታችን አይቀርም ሲቪላይ። ይቺ ነገር እንግዲህ ይቺ ትንሽ ምክር ካክስትሽ እንደሆነ ሁልጊዜ ምን ዳረሽ ብላተን አግራን ያህት ፈገግ እያለች ትሄዳለች። በአንጻሩ ሲቪላይ እየተናደደ የጥርሷን ትነክሳለች። በሌላ በኩል ሜሊክ ስቅስቅ እያለች ታለቅሳለች። እየተራመደ እሷን እየተመለከተ ነው። ንሆ ወደ እሷ ቀረብ ሲል ሜሊክ እምቧን ትጠርጋለች። ሜሊክ፣ ለምንድን ነው እሱ የምታለቅሽው? ምን ሆነሻል? አሁንም ስለዛ ነጭ እያሰብሽ ነው ማለት ነው። ለፈጣሪ ብለን ባክ ለፈጣሪ ብለን እጇን ያስ እያደረገ ይጠይቃታል። ሜሊክ አብቅቷል፣ አብቅቷል እያልኩሽ ነው። ገባሽ ሰምተሽኛል ወይ? እንዴት ስለሱ ታስቢያለሽ? ልቻን የሚባል ሰይጣን ከዚህ በኋላ አንቺ ውስጥ ምንም አይነት ቦታ ሊኖረው አይገባም። ተቃጥሏል፣ ወደ አመድነት ተቀይሯል። በእውነት እምልልሻለሁ፣ ከዚህ በኋላ ለሱ ብለሽ የምታለቅሽ ከሆነ የከፋ ነገር ነው። ምን ይሆናል? እስኪ ምን ይፈጠራል? ንገረኝ፣ ምን ታደርገኛለህ? ንገረኝ፣ ወደዚህ ባህር ውስጥ ትጥለኛለህ ወይስ ደግሞ ሰንጥቀህ ልቤን ታወጠዋለህ? ምን ታደርገኛለህ? ንህ ክብር የሚባል ነገር የለሽም እንዴ? ቆይ ሜሊክ፣ ራስሽን አታከብሪም? የምትናገረውን ነገር እያሰብክ ተናገር። ምን ማለት ፈልገህ ነው? ክብር የሚባል ነገር የለሽም ማለት ምን ማለት ነው? እያልኮሽ ያለሁት ማ እኔና አንችል የፊተኛ አስረው እዛ ባዶ ቤት ውስጥ አስቀምጠውን ነበር። የከብቶች መጋዘን ውስጥ ገባሽ? አስረውን ነበር። አይሰማም ወይ? ሄሎ! በውሃ ጥምና በረሃብ ሊገሉን ነበረ። ረሳሹ እጅና እግርሽ ታስሮ ነበር። ዞር ብለሽ ተመልከችኝ። ይኸው ተመልከች፣ ፊቴን ተመልከች፣ እንዴት እንዳደረጉኝ፣ ወንድምሽን እንዴት እንዳደረጉት፣ እንዴት ትረሻለሽ ይህንን ነገር? ሁሉን ነገር ረስተሽ እንዴት ስለሱ ታስቢያለሽ? እስኪ ንገሪኝ። እኔ አረሳውም፣ ይኸውልህ፣ ይገባኛል። አረሳውም፣ መቼም ቢሆን ያደረጉትን ነገር አረሳ። እንደዛ ከሆነ ለምንድነው የምታለቅሽው ስለነሱ? አቁሚ፣ በቃ ለምን ታለቅሻለሽ? ንገሪኝ። ከዚህ በኋላ እያለቀስሽ ካየሁሽ፣ ከዚህ በኋላ አው የኔት አይደለሽም ይገባሻል ወይ የተናገርኩት ነገር ገብቶሻል? ለሱ የምታለቅሽ ከሆነ ከዚህ በኋላ እኔ ወንድምሽ አይደለሁም እርሺው ብሎ ተናግሮ ነው ጥሏት ይሄዳል። እየተጨነቀች ብቻዋን እያለቀሰች ሚልክ ትናገራለች። ፈጣሪ ሆይ ምንድነው ማድረግ ያለብኝ? ምንድነው ማደርገው? አሁን በሌላ በኩል ታሲንና እንዲሁም ደግሞ አባትና ልጅ እያወሩ ቻኔው ልጅ አዳምጠኝ በእውነት የሆቴላቸውን ስርዓት በማስተካከል ሲስተሙ በመስተካከሉ በጣም ደስ ብሎኛል ልክ ነው ልክ ነው ታሲን ወንድሜ ጊዜ በራሱ አያስተካክለውም ራሳችን ማስተካከል አለብን ይባላል ልክ ነ ልክ ነ ለማንኛውም በቅርቡ ደግሞ ሌላ ስብሰባ ይኖረናል እንገናኛለን ምንም ችግር የለም ወንድሜ ታሲን እንገናኛለን በፈለግከው ጊዜ አሳውቀኝ እኔ ዝግጁ ነኝ በእውነት ይኸውልህ ሳሜት ይሄ ልጅህ ለየት ያለ ልጅ ነው በእውነት በእርግጠኝነት ቻነ ያንተ ተተኪ ይሆናል ልክ ነው ልክ ነው ታሲን የተናገርከው ልጅ ሁሉን ነገር ይረከባል ከኔ እኔ ምለው ግን ወንድሜ ታሲን እያንተን ነገር ስም መርከብ የለም፣ ልጅ የለህም። ስለ እሷ ተጨነቅ ቻን። ስለ ራስህ ብቻ አታስብ፣ ስለኔ በል። እራስህን ጠብቅ ወጣት። ደህናውን ሳሚት፣ እንገናኛለን በቅርቡ። መልካም፣ መልካም። አመሰግናለሁ። አባትና ልጅ ብቻቸውን ከቀሩ በኋላ ሳሚትም ይጠይቃል። ቻን እንደ ተስማማ ነገርከው አደለ? ነገር ግን ይህንን ጉዳይ ጠበቅ አድርገን አይደለም የተወያየንበት አደለ? ሁለት ዓመት አባዬ አደለ? ምንድን ነው ልጅ የምታወራው? የምን ሁለት ዓመት ነው? ከሁለት ዓመት በፊት አባዬ ጤነኛ ነበር፣ ከአንተ ተሽሎ ነበረ። አዎ ጤነኛ ነበርክ፣ ከሁለት ዓመት በፊት። አይገርምም። ይሄንን ግን ልጆችህ እንኳን አናውቅም። አሁንም ታማሚ ነኝ ነው የምትለው? ለኛ ልጅ ምን እያልክ ነው የምትጨናነቀው? ቆይ ንገረኝ እስኪ የጤና ባለሙያዎችን የጤና ጉዳይ ምናምን ታውቃለህ አደለም? እንዲ፣ ዶክተሮቹን መጀመሪያው ልድንሃ ይልሃል፣ ከዛ በኋላ አልዳንክ ምናምን። ምን ይታወቃል ምን ይጨበጣል ብለህ ነው። በሌላ በኩል ታክሲን ከቀጠሮ ቦታ ከሆቴሉ እየተራመደ እየወጣ ባለበት፣ ሴልቹክም ሲመለከተው ደስ እንዳለው ያያል። ወንድሜ ታክሲን፣ በጣም ደስ ያለ ይመስለኛል ይመስለኛል ያሰብከው ነገር ተሳክቶልሃል፣ የኒ ሴልቹክ ልክ ነው ያልከው፣ ነገር አድርጌዋለሁ ዋለሁ ማድረግ ያለብኝን ነገር በአባትና በልጅ መካከል ትንሽ ቦምብ ጣል አድርጌ መጥቻለሁ። በልን ሄድ አሁን። ለማንኛውም ታውቃለህ ግን። አባዬ እያለቻን ይናገራል ወደ በርሊን ሊሄድ የነበረውን ጉዞ የሰረስኩት እኮ አንተ ታማለህ ብዬ ነው፣ ትሞታለህ ብዬ ነው። ስድስት ወር ብቻ ነው የቀረኝ ነበር ያልከኝ፣ ታስታውሳለህ አባዬ? ይሄ ብቻ አይደለም። የማልወዳትን የማልፈቅራትን ሴት ያገባሁት እኮ አንተን ለማዳን ነበረ፣ ከዳ ለማውጣት አዎ ስል ነበረ። የማልወዳትን ሴት ያገባሁት አዎ ልሞት ነው ስላልከኝ ነበረ። ሁሉን ነገር ያደረግኩት ለአንተ ስል ነበር አባዬ። አንተ ግን ጤነኛ ነበርክ። እባክህ ልጄ እባክህ፣ እንደዚህ አተውን ነገሮችን አታጋን። እባክህ ልጄ። እንደዛ ነው አደለ አባዬ? አጋንን እንኳ አደለ እያልኩ ያለሁት መኖር የነበረብኝን ህይወቴን በሙሉ የቀያየርኩት ለአንተ ስነው እኮ ነው። ትሞታለህ ብዬ ነው ይህም ሁሉ ነገር ያደረግኩት። የእኔ ህይወት በቃ ትርጉም የለውም አደለ። ለአንተ ማጋነን ነው አደለም። እንደዛ ነው አደለ አባዬ? እየውልህ ልጄ እየውልህ አባዬ፣ ለብዙ ቀን እንቅልፍ እንኳን ሊወስደኝ አልቻለም ነበር በዚህ ምክንያት በርሊን ሄጄ ትምህርቴን ከመማር ከአንተ ጎን መቀመጥ ይሻለኛል ብዬ ነበረ። ህልሜን ሁሉ ያጨናገፍኩት ለአንተ ብዬ ነበር። ይሄ ብቻ አይደለም፣ ምናልባትም እዛ ባልሄድ ኖሮ ከአባቴ ጎን ሆኜ ቢሆን ኖሮ በፍጹም ካንሰር የሚባል በሽታ አያገኘውም ነበር፣ አባቴን እያልኩ ነበር። ምናልባትም ደግሞ አባዬ እንደዚህ የከፋበት እኔ ቀድሜ ይሄን በሽታ ባውቅ ኖሮ ከጎኑ ሆኜ ቢሆን ኖሮ ህክምናውን ጀምሮ የድንልኛል ብዬ አስቤ ነበረ በዚህም በራሴ በጣም ተበሳይቼ ነበር አባይ አንተ ግን ጤነኛ ነበርክ እንደዚህ ፀጉሬ ሁሉ የቀላው በመጨነቅ ነው ይገባሃል አባይ መልኬ ሁሉ የተለዋወጠው ለአንተ በማሰብ በመጨነቅ ምን ይሆናል ዛሬ ነገ ምን ይሆናል አባይ እያልኩ በማሰቤ ነው እንዴት አድርጌ ነው ይህም ቤተሰብ አባይ የሆነ ነገር እስከሆነ በሰበስበው እንዴት ማስተዳደር እችላለሁ እነዚህ ሁሉ ሀሳቦች እንቅልፍ ይነዙ ነበረ ለዛ ነው ፀጉሬ ሁሉ የተቀየረው ይህ ሁሉ ጭንቀቴ ግን ባዶ ነበረ አይደለም አባይ እባክ እባክ ልጀ እባክህ ለፈጣሪ ብለህ አታስጨንቀኝ። እባክህ እንደዚህ አይነት ነገር አንተ ላይ ይፈጠራል ብዬ ባውቅ ኖሮ ይህን ነገር ማድረገው ይመስልህ ነበር? እምደብቀ ይመስልህ ነበር? ልጄ ታውቃለህ ሲቪል አይን ሁሉ አገባኋት የአንተን ውሸት አምኜ፣ በማይረባ ሀሳብ ውስጥ አንተን አምኜ። አባዬ ግን አንድ ነገር ማወቅ አለብህ የዋሻው የተጫወትክበት የራስህን ልጅ ነው፣ ልጅህን ነው መጫወቻ ያደረግ፣ ሌላ ማንንም አይደለም። አንተን የሚወድህን ሰው አይደለም ያዳንከው። በእውነት በጣም ታሳፍራለህ አባዬ፣ አሳፋሪ ሰው ነህ አንተ። እኔ ደግሞ ምን አይነት ጅል ልጅ ነኝ? ላደረግኩልህ ነገር እንኳን ልታበረታታኝ አትወድም። አንተ ምን እያልክ ነው? ያለው ልጅ ለምንድነው አንተንም አላበረታታ ልጅ። ለብዙ ወራቶች ሲቪላይን ምስኪኗን ልጅ እኔ ስዋሻት ኖሬያለሁ። ከዚህ በኋላ ግን በጣም ነው የማፍረው። በራሲ አይኖቿን እንኳ ማየት አልፈልግም፣ ድፍረትም የለኝም። አልቆልኛል ከዚህ በኋላ አባዬ፣ ብትንትኔ የወጣ ልጅ ነኝ እኔ። ለዛውም ደግሞ ምንም ጥቅም ለሌለው ነገር። ለምን እንደሆን ታውቃለህ አባዬ እሷን የዋሸዋት ይህን ሁሉ ዘመን ለአንተ ስል ልጅ የቻነ ይሆን ይበቃል፣ በቃ አባዬ። ከዚህ በኋላ ምንም ነገር ልታሸኛ አይገባም። በሌላ በኩል መኪናዋን በፍጥነት እያሽከረከረች ሲቪላይ አክስቷ የተናገረችውን ነገር እያብሰለሰለች ነው። ሲቪላይ አንቺ የህክመት ልጅ አይደለሽም በማደጎ ያደግሽ ልጅ ነሽ። እነዚህን እያብሰለሰለች ትሄዳለች። በሌላ በኩል ቻና አባቱን እያስተነቀቀ ነው አባዬ ጤነኛ እንደሆንክ ለቤተሰቡ አባል በሙሉ ትናገራለህ። ሳሚትም ልጅ፣ አመሰግንሃለሁ ምክንያቱም ከሁለት ዓመት በፊት ተሽሎታል የሚለውን ነገር ሚስጥር እንዳትናገር ልጄ። ጤነኛ እንደሆንኩ ግን ለሁሉም አሳውቃለሁ፣ ድኛ ለሁላለሁ። ዛሬ በዚህ እንስማማለን አባዬ። ነገር ግን ይህንን ነገር ሚስጥር አርጌ የምደብቅልህ ለአንተ አዝኛ አይደለም ለራሴ ስል ነው። ይህን ነገር የምደብቀው ምክንያቱም እኔ እንደዚህ ማደርገው ለመሰል አባዬ ደደብ ጅል መባል አልፈልግም። ከኔ ጀርባ ሆነው ሰዎች እንዲስቁብኝ አልፈልግም። አባቱ ያታለለው እያሉ እንዲስቁብኝ እንዲያላግጡብኝ አልፈልግም። አስበዋል። እህቲ አርካ ይሳት ሁሉም ሰዎች ቢያውቁ ይሄን ነገር እንደዚህ እንደተጫወትክብኝ እንዴት ሊያብሽቁኝና ሊያናድዱኝ እንደሚችሉ ታውቃለህ? ደደቡ ጅሉ ልጅ እያሉ ይሉኛል። አይደለም አባዬ? አዎ፣ ለዚህ ብዬ ነው የምደብቀው። አንተ እንደፈለከ ይሁን ልጅ፣ አንተ እንደፈለከ ይሁን ብቻ። አለመናገርህ ነው ዋናው ነገር። ነገር ግን አባ ከዛሬ ጀምሮ ከዚህ ሰዓት ጀምሮ እኔ እንደምለውና እኔ እንደምለው ብቻ ነው የምትንቀሳቀሰው። እያንዳንዱ ነገር እኔ በምለው ይሆናል። እያንዳንዱ ነገር የምቆጣጠረው እኔ ነኝ። ሆቴሎቹን እቤት ውስጥ ያለውን ነገር ድርጅቶቹን የሻንሳላን ቤተሰብ በሙሉ የምቆጣጠረው እኔ እኔ እንዳዘዝኩት ብቻ ነው የሚሆነው። ከዛሬ ጀምሮ አባዬ፣ ሁሉን ነገር የምቆጣጠረው ከዛሬ ጀምሮ እኔ ብቻ ነኝ። እምመራው ይህን ቤተሰብ በሙሉ እኔ ነኝ። ነገር ግን አንተ ጣልቃ ብትገባ፣ እኔ የምለውን ነገር ብትቃወም፣ ጥዬልህ ነው የሚሄደው እያንዳንዱ ነገር። መቼም ላድንህ ደግሞ አልችልም። አዎ በዚህ ሁሉ ጣጣና በዚህ ሁሉ ችግር ውስጥ መሃል ሆነ ብቻህን እየተሰቃየህ እንድትኖር ጥዬህ ነው የሚሄደው እኔ ምለውን ካልሰማ ከዚህ በኋላ አባዬ ብሎ ያስጠነቅቀዋል። ውድና የተከበራቸው ጨናላችን ተከታታዮች መንታ መንገድ ድራማ ይቀጥላል ቃና ቻናሉ አዲስ የሆናችሁ ደወል ምልክቱን በመጫት ሰብስክራይብ በማድረግ እስከ መጨረሻው ድረስ መከታተል ይችላሉ። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይለውላችሁም።